ያቀረባችሁ ዋኖቻችሁን አስቡ የእምነታቸውን ፍሬ የተመለከታችሁ በእምነት ምሰላቸው ቅዱስ ጳውሎስ እንደጻፈው ወደ ዕብራውያን ሰዎች ምዕራፍ ሰባት ከቁጥር አስራ ሦስት ሰላም ውድ የአንድ ዘታዊ ሚዲያ ተመልካቾች እንደምን አላችሁ አሁን የምንገኘው ተአምኆ ቅዱሳን በተሰኘው አምዳችን ነው በተአምኆ ቅዱሳን ስለተለያዩ ቅዱሳን በሕይወት ዘመናቸው ስለሰሯቸው ተጋድሎዎች፣ እንዲሁም ደግሞ ከእነሱ ተጋድሎ እኛስ በሕይወታችን ምን እንማራለን፣ እነሱ ካፈሩት ፍሬስ ምን እንጠቀማለን የሚለውን የምንቃኝበት የምንቀንበት መርሐ ግብራችን ነው። በሚገባ በዛሬው መርሐ ግብራችንም ስለ ቅዱሳን ታሪክ ከማወቃችን በፊት ቅዱሳን እነማን ናቸው? ቅዱሳን የምንላቸው እነማንን ነው? እንዲሁም ደግሞ ነገረ ቅዱሳን ስንል ምን ማለታችን ነው? የሚለው የተለያዩ ከቅዱሳን ጋር የተያያዙ ጥያቄዎችን ይዘንላችሁ ቀርበናል። ለጥያቄዎቻችን ምላሽ ይሰጡንም ዘንድ ከመዝገበ ጥበብ ልሣነ ወርቅ ጋር ቆይታ አድርገናል። መልካም ቆይታ። በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ። ጥያቄ ቁጥር አንድ ነገረ ቅዱሳን ማለት ምን ማለት ነው? መልካም። ነገረ ቅዱሳን ስንል ስለ ቅዱሳን ገድል፣ ስለ ቅዱሳን ጎዳና፣ የቅዱሳን ሕይወት የቅዱሳንን አኗኗር፣ ሕይወታቸውን ገድላቸውን የምንረዳበትን ሁሉም ነገር ቅዱሳን ልንለው እንችላለን እና ነገር ማለት ትምህርት ማለት ስለሆነ ማለት ነው። ጥያቄ ቁጥር ሁለት ተአምኆ ቅዱሳን ማለት ምን ማለት ነው? ተአምኆ ቅዱሳን ማለት ደግሞ ስለ ቅዱሳን የምናቀርበው ምስጋና እና ይሄ ተአምኆ ተማይጽኖ አማ እጅ ነሳ እጅ መንሳት እማከበር ቅዱሳንን ስንገልጻቸውም ስናውቃቸውም እንዴት ማክበር እንዳለብን፣ እንዴት ማመስገን እንዳለብን፣ ቅዱሳንን እንዴት ማወቅ እንዳለብን የሚያስረዳ ማለት ነው። ስለ ቅዱሳን ክብር ክብረ ቅዱሳንን እንዴት መግለጽ እንዳለብን ተአምኆ ቅዱሳን ስንለዋል። ቅዱሳንን አመሃ እጅ መንሳት ማከበር የሚለውን ትርጓሜ ሊሰጠን ይችላል ማለት ነው። ጥያቄ ቁጥር ሶስት ቅድስት ቤተ ክርስቲያን ቅዱሳን የምትላቸው እነ ማንን ነው ቅዱሳን የምንላቸው ቅዱስ ቃሉን ሰምተው ቅዱስ ቃሉን ተምረው በቅዱስ እግዚአብሔር ህግ ትዕዛዝ ጸንተው የሚኖሩትን እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ያለውን አምላክ በቅዱስና ህይወት በህይወታቸው የገለጡትን ነው አኔ ቅድስና የሚሰጠው ወይም ቅዱስ ተብሎ የሚጠራው እንዲህ ሳይሆን ቅዱስ ቃልን ሰምቶ ተምሮ በዚያ ኑሮ ያለፈውን ነው። ሰው በተፈጥሮ ቅዱስ ነው፣ ነገር ግን በስራው ደግሞ ዝቅ ዝቅ ይላል። በስራው ከቅድስና ይሸሻል። በቃሉ ሲኖር በቅዱስ ቃል ነው። በአራ እግዚአብሔር ዳንሳ ለእግዚአብሔር ተፈጥሮ የፈጠረውን መጋቢውን ፈጣሪውን አውቆ ሲኖር ቅዱስ ይባላል፣ ህያው ይባላል ይላል። ባጭሩ አሁን ቅዱሳን የሚባል እነማን ናቸው ሲባል በቃሉ ጸንቶ የሚኖሩት ሁሉ፣ በሃይማኖት ከብረው የሚኖሩት ሁሉ ቅዱሳን ይባላሉ። ከዚህ ውጭ ደግሞ ያለ ሃይማኖት ቢኖሩ እንዲሁ ዝም ብለው ሰው ናቸው ወይም በምድሪቱ የሚመላለሱ ናቸው እንጂ ቅዱሳን ሊባሉ አይችሉም ማለት ነው። እኔ ቅዱስ ነኝ እናንተ ቅዱሳን ሆኑ ብሎ ስለተናገረ ባለቤቱ። ጥያቄ ቁጥር አራት የእግዚአብሔር አምላክ ቅድስናና የቅዱሳኑ ቅድስና ልዩነቱ ምንድን ነው? እግዚአብሔር አምላክ ቅዱስና የባህርይ ይባላል። በባህርይ ቅዱስ ነው። ትንቢተ ኢሳይያስ ምዕራፍ ስድስት ላይ ነቢዩ ኢሳያስ እንደነገረን ቅዱሳን መላእክት ዙሪያውን ቆመው ቅዱስ ቅዱስ ቅዱስ እያሉ ያመሰግናሉ። አሁን ያ ቅዱስ እግዚአብሔር ነው። ቅዱስ ማለት ጽኑ፣ ክቡር፣ ልዩ ማለት ነው። ጽኑ ድካም የሌለበት፣ ንጹሕ ኃጢአት የሌለበት፣ ክቡር ክብሮ የማይጎልበት ብዙ ማምልኮ ጣዖት በዚህ ብዙ አማልክት አሉና ከእነሱ የተለየ ማለት ነው ቅዱስ ማለትና፣ ያን ዙሪያውን ከበው ያመሰግናሉ። አሁን ያለን መስገን የባህሪው ነው። የቅድስና ምንጭ እግዚአብሔር ነው። የወት ምንጭ እግዚአብሔር ነው። እኛ ከእሱ ነው የምናገኘው። ሌሎቹ ቅዱሳን ቅድስና የሚያገኙት ከእግዚአብሔር ነው ማለት ነው እግዚአብሔር ያገኛል እንጂ የባህርያቸው አይደለም። ይነሳቸዋል፣ ይሰጣቸዋል። ልክ ባዓላይ መላእክት እንዳየነው ቅዱስ መልአክ ሆኖ ተፈጥሮ ከዚያ በኋላ ጸሊም መልአክ የጨለማ አበጋዝ ሆኖ ሲወርቅ አይተነዋል ማለት ነው። የባህርይ ስላልሆነ ቅዱስና ያን ቅዱስ የሚባለው መልአክ ርኩስ ተብሏል። አብረውት የወደቁትም አጋንንት ተብለዋል እሱም ዲያብሎስ ጋሚኤል ሩቅ ዱቅ መስተሳለቅ፣ ሳጥናኤል ተጻራሪ ተቃራኒ መስተጻረር መስተዋቢ የሚከስ የሚያጣላ ተብሎ ወድቋል ማለት ነው። ጸንተው የኖሩት ደግሞ መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል በቅድስናቸው ጸንተው እንዲኖሩ ሆነዋል ማለት ነው እና የእግዚአብሔር የባይሬ ለሰው ሲሰጥ ግን ወይም ለፍጡራን ሲሰጥ የጸጋ ተብሎ በሁለት ከፍለን ልንለየው እንችላለን ማለት ነው። ምስጋናም እንዲሁ ለእግዚአብሔር የሚቀርበው ምስጋና የባህሬ ምስጋና ነው። ስግደቱም የባህሬ ስግደት ነው። ክብርም የባህሬ ክብሩ ነው። ይህ ማለት እግዚአብሔር ባናከበረው ራሱ ክቡር ነው። ሳይመሰገን ፍጡራን ሳይመጡ ሳይመጣ ምስጉን ነው። ስብዓት ሁሉ ዘእና ቢሆን ወውዳሴው ዚአሁ ምስጋናው ከራሱ ነው ስቡ ነው ቅዱስ ነው የሚለው እና ነው የራሱ ነው ከራሱ ቅዱሳን መላእክት ቅዱሳን ሰዎች ሳይፈጠሩ የእግዚአብሔር ምስጋና አልተቋረጠም። የእግዚአብሔር ምስጋና፣ የእግዚአብሔር ክብር አልገደለም። እንደውም ብናከብረው ነው ክብር የምናገኝ ቅዱሳንም ቅዱስና ያገኙት እሱን ቅዱስ ቅዱስ ብለው ስላመሰገኑ በቅዱስ ቃሉ ውስጥ አይቶ የሚያገኙት እንጂ የእሱ ቅዱስና የማይገልበት ነው፣ የማይቋረጥበት ነው፣ የማያልቅበት ነው፣ ከራሱ የሚመነጭ ነው። ሁልጊዜም ቅዱስ ነው። ከቅዱስ ቃሉ እየተነሱ ደግሞ ቅዱሳንም ወደ እነሱ ይስባል ማለት ነው። ጥያቄ ቁጥር አምስት ቅዱሳን መላእክት ከቅዱሳን ሰዎች በምን ይለያሉ? ባህሪያዊ ሥልጣናቸው እና ክብራቸውስ እንደምን ያለ ነው? ቅዱሳን መላእክትና ቅዱሳን ሰዎች፣ መላእክት ረቂቃን ናቸው። መላእክት ረቂቃን ሕያዋን ረቂቃን ሕያዋን። ረቂቃን ማለት የማይጨበጡ የማይዳሰሱ፣ ሕያዋን ማለት ደግሞ የማይሞቱ የማይታመሙ በሥነ ተዋልዶ የድንላቸው የሚፈጠሩ እንጂ የማይዋለዱ የሚኖሩ እንጂ የማይሞቱ ሀያላን እንጂ የማይደክሙ ናቸው። አይደክሙም፣ አይታመሙም፣ አይሞቱም፣ አይቀበሩ። ምድራውያን ቅዱሳን ግን ከአራቱ ባህርያት የተፈጠሩ አምስተኛው ባህርይ ነፍስን የያዙ ስለሆኑ በምድር ሳሉ ቅዱስ ቃሉን ይናገራሉ በሁሉ ጸንቶ ይኖራሉ። አረፍተ ዘመን ይቤታቸዋል። ወደ መቃብርም ይወርዳሉ። ምንም ቃል የተሰጡት ቃል ኪዳን ባያለፍም የተቀበሉት ቃል ኪዳን በዘለዓለም ቢሆንም እነሱ ግን በያለበሱት ሥጋ ወደ መቃብር ይወርዳሉ እና ሚህ ቅዱሳን ሰዎች በኋላ ነው እንግዲህ በትንሣኤ ዘጉባኤ እንደ ቅዱሳን መላእክት የማይሞቱ የማይታመሙ ሆነው የማይቋረጥ ምስጋና ሲያመሰግኑ የሚኖሩ። ሰው እንግዲህ ደካማ ነው። አሁን የመላእክት ቅዳሴ አይቋረጥም። የመላእክት ቅዳሴ ዘወትር ነው። ዘወትር ማለት ዕለት ዕለት፣ በየዕለቱ ሳይሆን በየሰዓቱ፣ በየደቂቃው ሁሉ እረፍት የለውም ወይ ይጸራናሆን ከአፋቸውም ከቅዱሳን መላእክት አንደበት ምስጋና አይቋረጥም። እረፍታቸው ምስጋናቸው ነው፣ ምስጋናቸውም እረፍታቸው ነው። የተፈጠሩ ስለዚህ ነውና ለማመስገን ነው እና ያለ አርምሞ ያለ ጽራት ያለ ማቋረጥ ያለ ድካም ያለ እረፍት ሁልጊዜም ያመሰግናሉ። አመስግነውም ደግሞ አይጠግሙም፣ አይታክትም፣ አይደክሙም። ምድራውያን ስጋውያን ግን ምንም ማይደክሙ ቢሆኑም ህመም አለባቸው። ቅዱስ ጳውሎስ ያመሰግን ነበር፣ ያስተምር ነበር፣ ድውያንም ይፈውስ ነበር፣ ግን በሽታ ነበረበት። የተወገኒ መልአካ ሰይጣን ዘይኮር አኒ ስጋ ዘይደግጸኒ ጎንጎን የሚወጋ መልአክ ሰይጣን ነበረብኝ፣ ይላል ቅዱስ ጳውሎስ። ይሄ ማለት ሰው ነው ማለት ነው። ከታለመ ከደከመ ደግሞ ሊቋረጥበት ይችላል። ምንም በወንድ ቢያመሰግንም ያመሰግንም ቁመን ያመሰግነውም፣ ተቀምጦ ሊሆን ይችላል ተቀምጦ የሚሆነውም ተኝቶ ሊሆን ይችላል። ስለዚህ ከእነሱ ጋር አንድ አይደለም ማለት ነው። ማኅበር ግን አላቸው። የሰማያውያን ቅዱሳንና የምድራውያን ቅዱሳን ህብረት አላቸው። እሳና ናት፣ ቤተክርስቲያን ናት። ምስጋናው ምንድን ነው? አምላክ ሰው ሆነ፣ ሰው አምላክ ሆነ። የተጀመረውም በቤተልሔም ነው። ቅዱሳን ሀራ ሰማይ ከሰማይ ያሉ መላእክት መጥተዋል። ከምድር ያሉ ሞሎት ተገኝተዋል። እነዚህ በአንድ ላይ ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ አመስግነዋል ማለት ነው። አስቀድሞ በገነት አዳምና ሔዋን ከቅዱሳን መላእክት ጋር ቅዱስ እግዚአብሔርን ለሰባት ዓመት ያህል አገልግለዋል በአንድነት ያለማቋረጥ ማኅበረ መላእክት ወሰብእ የሰውንና የመላእክት ማህበር የማህበት የጸሎት የአገልግሎት የአምልኮት ስርዓት አላቸው ማለት ነው እና ያመሰግናሉ። ልዩነታቸው እነዚህ ምድራውያን ናቸው፣ በለበሱት ሥጋ በአረፍተ ዘመን ይገታሉ። እነዚያ ደግሞ ሁልጊዜ የሚያኑ ነው፣ ሲያመሰግኑ ይኖራሉ ማለት ነው። እና ልዩነታቸው እነዚህ ማራታያ ናቸው፣ እነዚህ ሀያዋን ናቸው ማለት ነው። ጥያቄ ቁጥር ስድስት ስለ ቅዱሳን በመጽሐፍ ቅዱስ ምን ተብሎ ተቀምጧል? ስለ ቅዱሳን መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኑ አድሮ የሚሰራው ስራ መንክር ድንቅ ነው። በቅዱሳኑ አድሮ የሚሰራው ስራ እግዚአብሔር ድንቅ ሥራ ይሠራል። ቅዱሳን ስንል የእግዚአብሔር ወዳጆች ማለታችን ነው። የእግዚአብሔር ባለመዋሎች ማለታችን ነው። ቅዱሳን ስንል የእግዚአብሔር ቅርቦች፣ ከእግዚአብሔር ጋር የሚኖሩ እግዚአብሔር አሁን በዓለም ሙሉ ነው አደለም? በዓለም ያለው ሰው ከእግዚአብሔር ጋር አደለም? እግዚአብሔር በምድርም በሰማይም በአየርም በቀላይም፣ ከላይ ጉላቱን ከታይ መሰረቱን ዲዮ ነው የሚኖረው ይጸውር ዲበ ወይነብር ጠፈረ በጣፋ ላይ ተቀምጧል። ከታይ መሰረቱን ይዟል፣ ጨብጠዋል። እንደዚህ ላይ ዘርግቶ ይዞታል፣ ከታችን መሰረቱን አጽንቶታል። ስለዚህ በምድር በሰማይ እግዚአብሔር ምን ይላል? ግን በዚህ በሚድር በመዳ ያለ ደግሞ ከዚያ ጋር አይደለም። ሰው የሚኖረው ከራሱ ጋር ይኖራለን፣ ከስልጣኑ ጋር ይመራለን። ብዙ አንዳንድ ስልታለሁ ለው። ቅዱሳን ግን በየትኛውም ጊዜ ከእሱ ጋር ከቃሉ ጋር

ስለ ቅዱሳን ሰርቀን ሰማዕታት ስለ ቅዱሳን ደናግል በለቅሳት በትርጓሜ ተቀምጧል። መዝሙር መቶ አስር ቁጥር ሶስት ላይ ማለት ነው። እና ቅዱሳንም እንደዚህ አድርገን በመጽሐፍ ቅዱስ በተደጋጋሚ ነው የምናገኛቸው። መጽሐፍ ቅዱስ እንደውም መጽሐፍ ቅዱስ እኮ ነው የሚባል አይደለም። መጽሐፍ ቅዱስ የቅዱሳን ሰዎች ገድላቸው ያለበት መጽሐፍ። ቅዱስ በአዲስ ኪዳን ሐዋርያው ቅዱስ ጳውሎስ ምዕራፍ 11 ላይ ለዕብራውያን ሰዎች በጻፈው መልእክቱ ስለ ቅዱሳን ስለ ነ ቅዱስ አቤል ስለ ነ ሄኖክ ስለ ቅዱሱ ስለ ኖህ ስለ ቅዱሱ ስለ አብርሃም፣ ስለ ይስሐቅ እነዚያ ስለ ነበሩ ቅዱሳን ዘርዝሮ ይጽፋል። በቃ ገድላቸውን፣ ህይወታቸውን በእምነት ምን አይነት ስራ እንደሰሩ። ቅዱሳን የምንላቸው በእምነት ጸንተው የሚኖሩት ማለት ናቸው። እነዚያ ናቸው ዝክረ ቅዱሳን ማህበረ ቅዱሳን እዚያ የምናመሰግንላቸው የምንዘምርላቸው ማለት ነው። እና መጽሐፍ ቅዱስ በሰፊው ዘርዝሮ ከዘፍጥረት እስከ ራእየ ዮሐንስ ድረስ የቅዱሳን ህይወት አለበት። ግን የቅዱሳን ብቻ አይደለም። እንግዲህ መዝሙረኛው መዝሙር አንድ ላይ ሲናገር ፍቃድ ዘጻድቃንና ወዛጣን ይላል። በገን ስለ ቅዱሳን ስንናገር ከቅዱሳን ጎን ያሉትን ሰዎችም ስለ በደለኞችም ይናገራል ማለት ነው። ስለ ጻድቁ ስናገር ስለ ኃጥአተኛውም እዚያው ላይ ይናገራል ማለት ነው። ባን ማለት ግን መጽሐፍ ቅዱስ ቅዱሳን ላይከር ያደረገ አርአያ እንድናደርጋቸው፣ በጎዳናቸው እንድንሄድባቸው፣ ገድላቸው፣ ዝክራቸውን፣ ሕይወታቸውን እንድንመለከታቸው፣ ቅዱሳንን እንድናስብ መጽሐፍ ቅዱስ በሰፊው ጽፎ እናገኛለን ማለት ነው። ቅዱሳን ነቢያትም ቅዱሳን ሐዋርያትም ሌሎችንም ዘርዝረን እናገኘዋለን ማለት ነው። ከመዝገበ ጥበብ ልሣነ ወርቅ ጋር ባደረግ ነው የክፍል አንድ ቆይታችን ጥያቄዎቻችሁ እንደተመለሱላችሁ ተስፋ እናደርጋለን። የሚገባ በቀጣይም በክፍል ዕለት የቀሩትን ጥያቄዎች ይነንላችሁ የሚቀርብ ይሆናል። እስከዛው ሰላም፣ እግዚአብሔር ከሁላችን ገብሩ